አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም መጋቢት 27 በዚህች ቀን የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ዓለም ድህነት በስጋ ተሰቀለ። ፈጣሪዋ በእንጨት መስቀል ላይ ተዘርግቶ ተሰቅሎ በአየችው ጊዜ ፀሐይ ጨለመች። እርሱም ከእመቤታችን ከቅድስት ድንግል ማርያም የነሳትን ለባዊት መባቢት የሆነች ነፍሱን ከስጋው ለያት። ሐዋርያ ጴጥሮስ በስጋ ምውት ሲሆን በመለኮት ሕያው ነው እንዲል ነፍሱ ከመለኮት ሳትለይ ከስጋ ተለየች። በዚያ ጊዜ ስጋ ከመለኮት ሳትለይ በእንጨት መስቀል ላይ ተሰቅሎ ነበር። እንዲሁም ነፍስ ከመለኮት ጋራ አንድ ሁና እስረኞች ነፍሳትን ትፈታቸው ዘንድ ወደ ሲኦል ወረደች። እርሱ ከሰማያት በላይ ከፍ ከፍ ያለ ልዑለ ባህሪ ከአብ ከመንፈስ ቅዱስ ጋራ በየትነቱ ዙፋን ተቀምጦ ያለ ለእርሱ ምስጋና የክብር ክብር ገንዘቡ የሆነ ራሱን ሰውቶ ያዳነን የመንግስቱን ደጆች በፈሳሽ ደሙ የከፈተልን ለእርሱ ስግደት አምልኮት ይገባዋል። ለዘላለሙም የመስቀሉ በረከት በላያችን ይደር፣ አሜን። ሰላም ለስቅለትከ መልዕልተ ቅዱስ ጸልቦ ለቅናዋቲከ ካይበ ወደ እርግዘትከ ገቦ ኢየሱስ ክርስቶስ መቅለሌ ነገር ለዘ አጸቦ ከመእባእበር እየቱ ገነተህሩያን ሀበቦ ለመዝራኢትከ ሀበኒ ይመይተቦ። ዳግመኛ በዛሬ ዕለት በመላክ ብስራት የተወለደ ለግብፃውያን መነኮሳት ለሁሉም ባለም መነኮሳት ላሉ አባት የሆነ አባ መቃርስ ገዳማተ አስቄጥስን የመሰረተ ከአባ አንጦንስ ሰዓተ ምርኩስና አስኬማን የተቀበለ በብዙ ፈተና በብዙ ተጋድሎ ያረፈ በእግዚአብሔር መልካም ፍቃድ፣ ፈተናውን አልፎ በመልካም ተጋድሎ በእግዚአብሔር በአምላካችን ፍቃድ በዛሬው ዕለት የረፍቱ መታሰቢያ ወይም ያረፈበት ቀን ነው። የዚህ አባት በረከቱና ረድኤቱ ለዘላለም ከኛ ጋር ይኑር። ሶስተኛ ደግሞ የኢትዮጵያ በአስራ አምስተኛው ክፍለ ዘመን የነበረ ንጉስ ገላውዴዎስ በሰማዕትነት አረፈ። ይህም በግራኝ አህመድ ወረራ ጊዜ በእስላሞች አንገቱ በሰይፍ ተቆርጦ ያረፈ ንጉስ ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን።